በዓል ሲሆን ለበዓል ተብሎ የተገዛላችሁን ልብስ ታጠገባችሁ ቁጭ አድርጋችሁ አድራችሁ የምታውቋላችሁ። ካሜራ እንዳትገባ ሁለተኛ ይ ነው ይሄ ስላ ብርድ ነው፣ ለኛ ብርድ አለ

የተጠላ እንደሆነ ተገልጿል። ነገር ግን ምን አይነት ቢጫ ከተባለ ከሂንዱይዝሞች አይታቸዋል። ሂንዱይዝሞች የተለየ ከእምነት ጋር የተያያዘ የሆነ ቢጫ አልባሳት አላቸው። ልክ እንዲሁም ደግሞ መነኩሴዎች፣ የክርስቲያን መነኩሴዎች ቢጫ ከእምነት ጋር የተያያዘ የሆነ አልባሳቶች አሉ። የዚህ አይነቱን ለማለት እንጂ ሌላ ቢጫ አይደለም። ልክ እንዲሁ ቅልቅል ካለ ችግር እንደሌለ ተናግረዋል። ነጭ ያለው ይሄ ቀይ አለው። ጥቁር ቀይ የምር ባንዲራ ነው። ጥቁር ቀይ ነጭ የኦሮሚያ ነው አይደል? አቲስ ኢንጀላዳ ይላል። አቲስ ኢንጀላዳ ገለቶቢ ሁለተኛ ይሄ ነው። ሌላ ሶስተኛ ይሄ ነው። አሁንም ጥቁር ወላሂ ጥቁር ልብስ ያለኝ ማለት ነው። ከአንሳ ይበልጣል

ምክንያቱም ይሄ ጥቁር አለ፣ ያኛው ደግሞ ነጭ ነው። ግን አንድ ያ ተመሳሳይ ነው። አንድ አይነት ሁለት ነበር እና ነው ያዘዝኩት፣ ግን የተለያየ አድርገውታል። ዱባይ ግማሽ አመት ብርድ ነው ታውቃላችሁ። ግማሽ አመት ደግሞ ቀዝቀዝ ማለት ሙቀት ነው። ይሄ ደግሞ ሌላኛው ነው።

ዘ ፓንት ኦፍ ዘ ፓንት ሌላ ሄ ደግሞ ነጭ ከረብ ምንድነው ይሄ? ደግሞ ነጭ ፓንት እንኳን ሞክሬ አላሳያችሁም። ይሄ ነጭ ልብስ

ግን ይሄ ሁሉ በሁለት መቶ ነው ሁሴን በዛ እኮ በጣም ሁለት መቶ ሀያ ማለት ብዙ እኮ ነው ይሄ በጣም ሁለት መቶ ማለት እኮ ብዙ ነው በኢትዮጵያ ስንት ማለት ነው አስር ሺህ ማለት ነው ኖ ብሩ ብሩ አይደለም ብሩ አይደለም አሁን የሆነ ብራንድ ቤት ብትሄድ እኮ አንድ ቲሸርት ነው የሚገዛው አንተ እኮ ብዙ ልብስ አሳየን በሁለት መቶ እንደዚህ አፕሊኬሽን ላይ የሚገኝ ይሄ ደግሞ ሌላ ነው ብዙ አይነት ከለር ነው። ቲሞ አውርዱና ሼን አውርዶ ከሁለቱ አሪፍ አሪፍ ልብስ ውስጥ ታገኛላችሁ። ሼን ደግሞ ይለያል፣ ከዚህ ይበልጣል። እንትን አፕ ነው አውርዱት። አውርዱና እዚያ ላይ የምትፈልጉት አይነት ልብስ ታገኛላችሁ። ይሄ ሌላኛው ጥቁር ሱሪ አልገዛም እንዴ? ሱሪ ዱባይ አይለበስም እኮ እዚህ። ብዙ ጊዜ ጀለብ ያም ሚለብሱት ጥቁር ጥቁር ያ ሰላም ነጭ ደግሞ ነው ያለው ከሚፈታ ይቆረጥ። ጥቁር ደግሞ ሌላ ይሄ የተለየ ጥቁር። ምን አይነት ጥቁር ማስክ ነው? አልከተ አይ፣ ቅድም አይነት እንደ ምንድን ነው ይሄ? ወላሂ እራስቸው የሆነ እስክልክ ፈተው ምንድን ነው? ወላሂ ተሻለኛ አልሀምድሊላሂ። የአይን እንትን የለም፣ ቅባት ምናምን አውሱ። ተው ተው፣ ኧረ እንዳትጠቀም፣ አይን ላይ ከተሙ ላይ እንዳትጠቀም። እየተጠቀመስ ፎቶ ከዛ ሰርች አድርጌ ግ እ ኖ ከፋርማሲ ነው ለአይን ምናምን። እዚህ ላይ አንዳንድ ጊዜ ዝም ብሎ የሚሸጡ ነገር ይሸጡ ይችላሉ። ለአይን ጥሩ አይደለም። አይን ከባድ ነገር እኮ ነው እሱ። ኖ እንዳትጠቀሙ። እንደዚህ ፎቶ ልኮልኝ ይሄንን መድኃኒት ከፋርማሲ መግዛት ነው ያለብህ። ተሽሎኛል እኮ ምን ብዬሽ። ከልብሱ ውጭ ይሄ ኦንላይን መንትኖች ጥሩ አይደሉም። በርገር ጥሩ ነው አይደለም።

ኦፕሬሽኑንማ እስካሁን እኮ ድነህ ነበር። ኦፕሬሽኑን ቢያልክ እንጂ ተሽሎኛል እኮ ኦፕሬሽን አያደረገም። በቃ አረ ይሄ እንደዚህ ሆኖ ነው እኮ የሚቀሩ፣ አብጦ ነው የሚቀረው ያለ እንትን ብሏል። ይሄ በቃ ዛሬ ፈሰሰ። ታውቃለህ፣ በራሱ ጊዜ እኮ ትንሽ ነው የሚፈሰው፣ ሙሉ ሙሉ አይፈስም እኮ። ነገ ደግሞ ራሱ እንትን ሲያወጣው ራሱ ጠይቄው ባለፈው እንዴት ነው የምታወጣው ስለው ልክ እንደ መርፌ ነገር ወጋ አድርገን እንደዚህ ሳብ ነው የምናደርገው እና እዚያ ቅባት ይደርቃል ብናም ብሎኛል። አሻሬኳ ሻርጃ ቢጃማል

እሺ በዚሁ አጋጣሚ ዱባይ ያላችሁ ዛሬ ቀን አምስት ነው በፈረንጆች ዛሬ አራት ነበር ቀን፣ ነገ አምስት በቀን 19 ወደ ሳውዲ አረቢያ መካ ዑምራ ለማድረግ እንሄዳለን። እዚህ ማን ነው የሚያስ ቦስ የሚለው ልጅ አላረ ታውቃላችሁ። እሱ ሄዳችሁ አናግሩት። እንደዛን ጊዜ ያን ታሪካዊ ቦታ ምናምን እናያለን ኢንሻአላህ። ማድረግ የሚፈልግ ሰው ካለ ሄዳችሁ አናግሩት። ኡምራ ማድረግ የሚፈልግ ሰው ኦኬ። የስ ቦስ ብላችሁ ሰርች አድርጉና ታውቅታላችሁ። ልጅም ወይም እንትን ቪዲዮ ፖስት ልን ብለ እዛ ፖስት ችላቸዋለን። ሄዳችሁ ገብታችሁ በስልኩ ደውሉለትና አናግሩት። የእኔ ቦስ ነው የሚለው ኦኬ።